አሜሪካ የመን ውስጥ የገደለቻቸው ኢትዮጵያውያን ጉዳይ ሊመረመር ነው። ሰላም ኢትዮ ፎረም ቤተሰቦች፣ የዕለቱ መረጃ ይዘን ቀርበናል። አብራችሁን ቆዩ። ባሳለፍነው 2017 ዓ ም ሚያዝያ ወር አሜሪካ በየመን ሁቲዎች በሚተዳደሩት የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ አሳሰበ። አምነስቲ የአሜሪካ ጦር ሚያዝያ 20 ቀን 2017 ዓ ም በፈጸመውና የኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት ሕግን የጣሰ ነበር ብሏል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገ ወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘ ሲሆን ቦታውም የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበር። የአምነስቲ ኢንተርናሽናል የመካከለኛው ምስራቅና ሰሜን አፍሪካ ቀጠና ምክትል ዳይሬክተር የሆኑት ክርስቲያን ቤከርል ከአደጋው የተረፉ ሰዎች የሰጡት አሰቃቂ ምስክርነት መጠለያው ጣቢያው በታሳሪዎች የተሞላ የሰላማዊ ሰዎች ህንጻ ቢሆንም ያለ አንዳች ጥንቃቄ እንደተደበደበ ግልጽ የሆነ ምስል ይፈጥራል ብለዋል። ይህም በዓለም አቀፍ የሰብአዊ ህግጋት ውስጥ ካሉት ዋና ዋና ግዴታዎች አንዱ የሆነውንና የተጠቃው ነገር ወታደራዊ ዓላማ እንዳለው መረጋገጥ አለበት የሚለውን ዩናይትድ ስቴትስ መወጣት ባለመቻሏ የተከሰተ ነው ሲሉም ጠቁመዋል። አምነስቲ ያወጣውና በሕይወት መቆየታችን ታምር ነው፣ በሳዳ መጠለያ ጣቢያ በሚገኙ ሲቪሎች ላይ የተፈጸመ የአሜሪካ የአየር ጥቃት የተሰኘው ዝርዝር ሪፖርት በሕይወት ከተረፉ 15 ኢትዮጵያውያን ጋር በተደረገ ቃለ ምልልስ እንዲሁም የሳተላይት ምስሎች ፎቶዎችና ቪዲዮዎችን በመተንተን ላይ የተመሠረተ መሆኑም ታውቋል። ተቋሙ በአብዛኛው በሀያዎቹ እድሜ ውስጥ የሚገኙ 16 ኢትዮጵያውያን ወንዶች በጥቃቱ መገደላቸውን ለይተዋል። በሁቲ የፍትህና ሰብአዊ መብቶች ሚኒስቴር መረጃ መሠረት በጥቃቱ ወቅት 117 አፍሪካውያን ስደተኞች ታስረው የነበረ ሲሆን 61ንዱ መገደላቸውንና 56 ደግሞ መቁሰላቸውን አትቷል። በሕይወት የተረፉት ሰዎች ለአምነስቲ እንደተናገሩት የመጀመሪያው ፍንዳታ በአቅራቢያው ያለውን ሕንፃ ሲመታ በውስጥ ተጠልለው እንደነበር ገልጸዋል። ሁለተኛው አየር ጥቃት የስደተኞች ማቆያ ክፍሉን በቀጥታ ከመምታቱ በፊት ለማምለጥ ሲሞክሩ ጠባቂዎችን እንዳያመልጡ ለማስጠንቀቅ በሚል ወደ አየር ቶክስ እንደከፈቱ አስታውሷል። ጥቃቱን ተከትሎ በርካታ በሕይወት የተረፉ ሰዎች እጅግ ከባድ ጉዳቶችን ያስተናገዱ ሲሆን ከእነዚህ መካከል የአካል መጉደልና የነርቭ የጭንቅላት ጉዳት የደረሰባቸውም ይገኙበታል በፈንዳታው እግሩን ያጣው የ2 ዓመቱ ኢትዮጵያዊ ሀጎስ ሞትን ትመኛለ ሲል ስለ ሁኔታው ተናግረዋል። ሌላኛው በጥቃቱ አንድ አይኑን ያጣው ደሳ የተባለ ግለሰብ በበኩሉ ጥቃቱ ብዙ ሰዎችን ገደለ፣ እኛን ደግሞ አካል ጉዳተኛ አደረገን። እንዲሁም ሌሎችን በድንጋጤና በፍርሃት ውስጥ ጥሎ አልፏል ሲል አስረድቷል። አምነስቲ ቦታው የሰላማዊ ሰዎች ማቆያ በመሆን ለዓመታት የታወቀ ሲሆን የሰብአዊ እርዳታ ድርጅቶችም ቦታውን በመደበኛነት ይጎበኙ ነበርም ብለዋል። አክሎም በጎርጎሮ 222 በሳዑዲ የሚመራው ጥምረት አሜሪካ ሰራሽ ቦምብ ተጠቅሞ በዚህ ግቢ ውስጥ ከዘጠና በላይ እስረኞች ከገደለ በኋላ አሜሪካ ጣቢያዊ ሲቪል ተቋም መሆኑን ማወቅ ነበረባትም ብለዋል። ተቋሙ በጥቃቱ ወቅት የታሰበው ኢላማ ማን እንደነበርና ጥቃቱ ከመፈጸሙ በፊት ምን አይነት ጥንቃቄዎች እንደተደረጉ ማብራሪያ እንዲሰጠው በናሲ ወር 225 ለዩኤስ ህዝብና የጋራ ልዩነት ኦፕሬሽንዝ ጂኤስኦሲ በይፋ ጥያቄ አቅርቦ እንደነበረም አስታውሷል። በወቅቱ የዩኤስ ማዕከላዊ ህዝብ በበኩሉ በሲቪሎች ላይ ስለደረሰው ጉዳት የሚገልጹ ሁሉንም ሪፖርቶች የገመገመ መሆኑን በመግለጽ በአጭሩ ምላሽ መስጠቱ ተመላክቷል። አምነስቲ አሜሪካ ጥቃቱን እንደ ጦር ወንጀል እንድትመረምር እንዲሁም ለተጠቂዎችና ለቤተሰቦቻቸው ሙሉ ካሳ እንድትከፍል አሳስቧል። በተጨማሪም የሁቲ ባለስልጣናት ጠባቂዎች ደህንነት በመፈለግ ከመጠለያው ለመውጣት የሞከሩትን እስረኞች መልቀቅ እንደከለከሉ የሚገልጹትን ሪፖርቶች እንዲመረምሩና ስደተኞችን በስደት ሁኔታቸው ብቻ በዘፈቀደ ማሰር እንዲያቆሙ ጥሪ አቅርቧል። የአምነስቲ ኢንተርናሽናል የመካከለኛው ምስራቅና ሰሜን አፍሪካ ቀጠና ምክትል ዳይሬክተር የሆኑት ክሪስቲን ቤከርል ከዚህ ጥቃት የተረፉ ሰዎች ሙሉ ውጤታማና ፈጣን ካሳ መቀበል አለባቸው ብለዋል። አምነስቲ በመቀጠል የሰላማዊ ሰዎች ጉዳትን ለመቅረፍ የተቋቋሙት ወሳኝ የአሜሪካ ስልቶች አሁን ላይ በትራምፕ አስተዳደር ስጋት ውስጥ መሆናቸውን አስጠንቅቆ የአሜሪካ ኮንግረስ ስልቶቹ በበቂ የገንዘብ ድጋፍ ማግኘታቸውንና መተግበራቸውን እንዲያረጋግጥ አሳስቧል።